አላህ ከፈጠረው ነገር ሁሉ ጠንካራው ምንድን ነው አሏቸው። አላህ ብዙ ነገር ፈጥሯል፣ ብረት ፈጥሯል፣ አለት ፈጥሯል፣ ዳይመንድ ፈጥሯል። ጠንካራው ምንድን ነው? አሏቸው። ብረት አሏቸው። ግን ከብረት ደግሞ የጠነከራላል ምንድን ነው? አሏቸው። እሳት አሏቸው። እሳት ብረትን ያቀልጠዋል። ስለዚህ ከብረት የጠነከረ ማነው? እሳት ነው ማለት ከሳት ደግሞ ይጠነከራል አሉ። እሱ ምንድነው? ውሃ ነው አለ። ውሃ እሳትን ያጠፋዋል አይደል? አይደለም? ከሳት ውሃ ይበረታል ማለት። ውሃን ደግሞ የሚያሸንፈዋል ማን ነው? ደመና አሉ። ደመና ውሃን ተሸክሞት ይበራል አይደል? ደመና ይጠነክራል አሉ። ከደመና ደግሞ ይጠነከራል አሉ። እሱ ምንድነው? ንፋስ ያወዛውዘዋል ደመናን ከቀኝ ወደ ግራ። ከንፋስ ደግሞ ይጠነከራል አሉ። እሱ ማን ነው? የሰው ልጅ አሉ። ንፋስን ይተነፍሰዋል፣ ንፋስን ይቆጣጠረዋል። የሰው ልጅ ደግሞ የሚያሸንፈው አንድ ክንደ ብርቷል። እሱ ማን ነው? እንቅልፍ ነው አሉ። እንቅልፍ የማያሸንፈው ሰው አለ? ጀግና በለው፣ አሊም በለው፣ ሀብታም በለው፣ ንጉስ በለው፣ እንቅልፍ ከመጣ እጅ መስጠት ነው አይደል? እንዴት እንደወደቀ አያውቀውም ሲነሳ ነው የሚያውከው። እንቅልፍን ደግሞ የሚያሸንፍ አንድ ብርቱ አላ እሱ ምንድን ነው? ጭንቀት ነው ሀሳብ፣ ትካዜ፣ ሀም ይባል ሐም ያለው ሰው እንቅልፍ ይመጣዋል ይወስዳሃል። ያስጨነቀ ያሳሰበ ነገር ኑሮ ስትገላበጥ ይነጋል አይደል። ጭንቀትን ግን ደግሞ የሚያስወግድ መሳሪያ ነቢዩ አንድ ሰጡን። እሱ ምንድን ነው? ዚክር ይባላል። አላ አላላ አዋጅ አለ በዚክሪላህ አላህን በማስታወስ ተጥመኢኑ ልቦች ይረጋሉ፣ ጭንቀት ይወገዳል። ሰለዋት ከጭንቀት የምንወገድበት ሪዝቃችን የሚሰፋበት ትልቁ መሳሪያ ነው። ይሄ ክስተት የበለጠ ነቢዩን እንድናቅ፣ ሲራቸውን እንድናዳምጥ ተክለ ቁመናቸው እንድናቅ ሌላ ጊዜ ኹጥባ አነሳዋለሁ። እንዴት የቁንጅና አክሊል እንደነበሩ ስብዕናቸው፣ ጀግንነታቸው፣ የጦር መሪ ጀነራል፣ የመስጂድ ኸጢብ፣ የሕዝብ ዳኛ ሽማግሌ፣ የጅብሪል ጓደኛ ነቢዩ ዓለይ ሰላት ወሰለም የተሟላ ስብእና አላህ የሰጣቸው የእሳቸው እመት ያደረገን ጌታ አላህ የተመሰገነ ከእሳቸው ከሳቸው ጋ የውመል ቂያማ አብሮ በጀነት ይሰብስበል ሐውዳቸው ላይ ከእጃቸው ጠጠው